ምትወድ ኮንክ ለምን ትገላቸዋለህ? እሷን ይዘህ ሄደህ ከሷ ትኖራለህ። እሳት ይብላ እሳት ይብላ። እናንተን የተከተለ ዛሬ በእግዚአብሔር እሳት ይበላል። በእግዚአብሔር እሳት ይበላል። ሦስት ጊዜ እሳት በሉ አንድ ምንም ባለቤቱ ለቃል የት ነው ያለችው? የት ነው ያለችው? ውጪ የት ዱባይ ናት። ስንት ዓመት እዛ ተሰቃየች፣ እየተሰቃየች ነው። ምንድን ነው ያስቀመጥህባት? አሁን ሴትዮዋ በምን እንደት ቀላት? በቢላ እንደት ቀላት? አሁን አንተ ነህ ይሄን የምታደርገው። በጌታ በኢየሱስ ስም አሁን ሰዓትም ስላለቀ ሁሉ አንድ ሁለት ሶስት ጊዜ ፍጠን እየተቃጠለ ጸጉሯን እሳት አድርገዋለሁ። አታሳብዳትም፣ እሷንም አታሳብድም፣ ወንድሟንም አታሳብድም፣ ትዳሩን አትበጠብጥም። ቤተሰቦቿን ለቀህ እናቷን ለቀህ አባቷን ለቀህ እህቶቿን ለቀህ

ወቷን ህይወቷን ህይወቷን ህይወቷን በላ በላ ለ ዘመኗን ዘመኗን በላ ልጅነቷን፣ ቤተሰቦን፣ ወንድሞቿን፣ እህቶቿን፣ እናቷን ሁሉ ነገራቸው ለግቄ ሁለተኛ ላልመጣ ላልመጣ አይምሮዋንም ለግቄ አይምሮዋንም ለግቄ